እግዚአብሔር ባበቃ ጉዳይ ላይ ይመጣል። አላቅም እግዚአብሔር ሞገስ ይሰጥ ያለውስ ይሰጥ ያለው እግዚአብሔር ሰዎች እየገፉ ስፍስ ዳ አለኝ። የልጅነት አምላክ ነው እግዚአብሔር። አይታለፍም የተቋቋሙ ብዙ በረሃ የሚመስሉ መንገዶችን እግዚአብሔር ሲያሳልፍ አይታለፍም ተብሎ የተቆረቱባቸው የተለበዳዎችን ሲያሻግር እግዚአብሔር እንደዚህ በረሃ በረሃ የሚመስሉትን እግዚአብሔር ሲያሻግራ ሰው ሁሉ የራቀበት ብቻ የሆንክባቸው ምድረበዳዎችን እግዚአብሔር ሲያሻግራ ይቻል እግዚአብሔር እንደዚህ አለኝ። ከዚህ ሰዓት ጀምሮ ምዕራፉን ቀይሯል። አሜን። እግዚአብሔር ታሪክን ይቀይራል። አሜን። ሰማይ አድማስን እግዚአብሔር ያሰፋው። አሜን። አላውቅም እግዚአብሔር አብሮ ብዙ መንገዶችን ሲሄዳል

አሜን፣ አሜን እንደዚህ አባቴ ሳይሆን በረሃ ላይ አጫው ሁሉንም መንገድ ሰው የሌለ ጭር ያለበት ቦታ ላይ ብቻውን እግዚአብሔር ከሱ ጋር ሲያልፋዩ ይህ ሰው ዛሬ ይቀባል። እግዚአብሔር ይወል ለብዙዎች መፍቲ ያደርጋል። አሜን። አሁን ላይ ያለውን ነገር አትይሽ ሰጪ ያደርጋል። አሜን። ምን ያደርጋል? ሰጪ ብዙ ኪዳን አለ እግዚአብሔር ይገባል። ለምን መሰለህ? በህልም እግዚአብሔር ብዙ ጊዜ ያወራሃል። አንተም በህልም ነው የሚያናግር እግዚአብሔር የሆነ ትላልቅ ቦታዎች ላይ እግዚአብሔር በህልም ይወስዳል። አሜን። ሻባራዲ ይታገሉ፣ ይወርቃሉ። አንተ ወደ ፊት ይሄዳል እግዚአብሔር። ለምን መሰለህ? ዳዊት እግዚአብሔር ስለረዳው ነው የሄደው። እግዚአብሔር ዛሬ ይረዳል ወደፊት አሜን ያንተ ነገር አይቆም አሜን አይቆም እንበይ ኢየሱስ ቃል አለ እግዚአብሔር መሰከረኝ ቃል አለ እግዚአብሔር በጣም ይሄ ወንጌል አገልግሎት ይፈልጋል አሜን ይላል ወንጌል ከትገነኝ እግዚአብሔር በጣም ወንጌል አገልግሎት ይፈልጋል ከበተ ኢየሱስ አሜን አሜን ቬላስቶ 베ሪዲያና ማንዴ ሲናገረ ይናገረ ዛሬ ይባል። ዛሬ እግዚአብሔር እግዚአብሔር ይከፍታው ይከፍታው አድማሱ አድማስ እንደዚህ የሚል ስም ታውቃለህ? አድማሱ ምን እንደዚህ የሚል ስም ታውቃለህ? አድማሱ ይችላል። ኢየሱስ ይችላል። ችግሬ ቢኮዝ እግዚአብሔር የሚሰብረው ነገር አለ። አሜን እግዚአብሔር እንደዚህ ያለ ብዙ ያንተ ነገሮች እየተለቀቁ አየር ላይ ነው የሚያዙ። ይለቀቃሉ፣ አየር ነው የሚያዙ። እግዚአብሔር ይህንን የእርግማን ጉልበት ከዚህ ሰውዬ ጀርባ ይመታል። አገለግላለሁ ስአገለግ እግዚአብሔር

ለአገልግሎት የሚሆን አሜን። አሁን ያለበት ሁኔታ አይመችም። ያለበት ስፍራ እንኳን ማይመች ቦታ ለአንተ ራሱ ለማደር ማይመች ነው። ቬናስቶ እግዚአብሔር አንደኛ ነገር ስፍራን ይቀይራል። አሜን። ሁለተኛ ነገር ዝም ብለህ ከዚህ በኋላ ጥሪዎች አንተ ጋር ይመጣል። አሜን። የምን ጥሪ?

ይችላል ነገር፣ በኢየሱስ ስም ከዚህ ሰዓት ጀምሮ ትከፈተ። አሜን። እግዚአብሔር በአንተ ጉዳይ ላይ ዛሬ ጣልቃ ይገባል። አሜን። መንፈስ ቅዱስ ነገርን ሲከፍቶ አይቻልም። ዛሬ በኢየሱስ ስም በአንተ መንገድ ላይ መስመር መስመር እየዘረጉ አላራምድ ያሉትን የእኔ ጌታ ከመንገድ ያነሳል። አሜን። አንተና ስኬት ትገናኛለህ። አሜን። አላቅም ቤተሰብ ሁሉ ሰላም ሰላም። ከመሬት ጋር የተነካካ ነገር ምን ምታውቀው ነገር አለ? ቤተሰብ ጋር ከመሬት ጋር የተነካካ ነገር እግዚአብሔር ሞገስ ይሰጣል። አሜን። አላቅም። እግዚአብሔር ለአንተ ሲሰጥ አይቻል። አሜን። አሌሉያ። እግዚአብሔር ሲሰጥ አይቻል። አሜን።

ሁለት ሰዎች አብሶ በጣም ሲከራከሩ ያሉት መግፋት መቅፋት ከጀምር ረጅም ጊዜ ነው። አሜን። እግዚአብሔር ሞገስ ይሰጣል። አሜን። የኔ ነገር እግዚአብሔር ነው የያዘው። የኔ ያኔ ነገር ከ የኔ ነገር እግዚአብሔር ጋር ብቻ ነው። ማንም አይከፍትልኝም እያለ እግዚአብሔር እኔ ከፈትኩት። አሜን። እግዚአብሔርን ከዚህ ሰዓት ጀምሮ ያንተ ነገር። አሜን። ኢየሱስ ይችላል ይችላል። በኃይል እግዚአብሔር ይባርካል። አሜን። አሁን ያለው ናቲ አሁን የምትሰራው ቀን ስራንቲ አሁን የምታደርገው ነገር አቲ አሁን ላይ የምትሰራው ቀን ስራ ለጊዜው ነው። ከጥቂት ጊዜ በኋላ እግዚአብሔር ሹት ያደርጋል። አሜን። ከጥቂት ጊዜ በኋላ ብሎኬት አጠገብ አንተ ብሎኬት አጠገብ ምናምን አየው።

አሜን ነው። ወይም ቢኮዝ እኔ ሙሎ ይሄም ቃሊዮት ቸርች ጋር በተደጋጋሚ አያለው። እዛ ምን እንዳለ አላውቅም፣ ግን እግዚአብሔር ቃሊዮት ቸርች ውስጥ አንተ ስትሄድ እንደ እናንተ ቤት ውስጥ መንፈስ ቅዱስ ነገርን ሲከፍቶ አይቻላል። እግዚአብሔር ምስክር፣ አንተ አገልጋይ ነው ምትሆን ዛሬ ላይ ያለው። ኢየሱስ ይችላል እስኪ የኔ ነገር በል የኔ ነገር ተከፍቷል ተከፍቷል በኢየሱስ እንዳለ ሞቷል በል እንዳለ ቢያደርገኝ እባቡ እባቡ ሞቷል ሞቷል በል ያገኘኝ ያገኘኝ ሰው እራሱ አይደለም ያገኘኝ እራሱ እራሱ ኢየሱስ ነው ይሄ ነገር የኔ ነገር ትንሣኤ ትንሣኤ ሆኖለታል ሆኖለታል